በመባል በቲክቶክ አካውንቱ የምታወቀው በገልጽ ጌታን ተቀብያለሁ በማለት ላይቭ ላይ ቃል ገባ። ጌታ ኢየሱስ ሆይ እወድሃለሁ። ዮኒ ማኛ ወይም በቲክቶክ አካውንቱ ደግሞ ዮኒስ ካቦኛ በመባል የምታወቀው ከዚህ በፊት የተለያዩ ፖለቲካዊም ይሁን ሁሉም ነገር ላይ ሀሳቦችን በመስጠት የምታወቅ እንደሆነ ግልጽ እንደሆነ በርካቶች ተገልጹም ነበረ። ከዛም በኋላም በኦርቶዶክስ እምነት ዙሪያም አጠቃላይ የወጡት መረጃዎችን በማስመልከት ከዚህ በፊትም ኦርቶዶክስ ጳጳሳት መካከል በተከሰቱት ክስተቶች መካከልም ክፍተት የተነሳ እኛ አንድ ነን፣ በፍጹም ኦርቶዶክስ መከፋፈል የለባትም በማለትም ቀጥታ ስርጭት በመግባትም መምህር ዘመድኩን በቀለ ወይም በቲክቶክ አካውንት በምታወቀው እንደገናም ከዛም ከተለያዩ ከኦርቶዶክስ እምነት አባቶች ጋር በመሆን ነገሮችን በሳቱ ከፍተኛ ተጽዕኖ እንዳሳደረም የወጡት መረጃዎች ያሳያሉ። ዛሬ ደግሞም የተሰማው ዮኒ ማኛ የኋላ ኋላ ባለፈው በአቡነ ገብርኤል የተነሳው በቤዛዊነት ዙሪያ የክርስቶስ ቤዛ ኢየሱስ ብቻ እንደሆነ በማንሳታቸው በርካቶች ሀሳባቸውን፣ ቁጣቸውን ሲያስነሱባቸው ነበር። ከዛም የተነሳ ዮኒ ማኛ እሳቸው ትክክል ናቸው በማለትም ሲከራከር እንደነበረ ጭምርም ነው። አሁን በይፋ ጌታን እንደ ግል አዳኝ አድርጌ ተቀብያለሁ በማለትም ነው በአደባባይ ይፋ ያደረገው። የወጡት መረጃዎችን በማስመልከትም ነው ለእናንተ ይዤላችሁ መጣሁት። ሚኪ ነኝ ከሚኪታ ቦረንፎ። ይህንን ቻናል ሰብስክራይብ በማድረግ ወቅታዊና ታማኒ መረጃ አግኙ። ሰላም ቆዩልኝ።